ሰላም ሰላም ቤተሰብ፣ እንዴት ናችሁ? ሰላማችሁ ብዝት ይበል እያልኩኝ ዛሬም በአዲስ ቪዲዮ መጥቻ። ያለው ያው እንግዲህ ትላንትና እንዳይ ነው ጽጌዬ፣ ያው ሽምግልና ነገ ሽምግልናዬ ነው ብላ ዳኒን እያናደደችው ነበረ። እውነት ለመናገር ጽጌና ዳኒ በጣም የሚሰሩት ነገር እኮ ውሸት እንደሆነ አውቃለሁ ግን የሆነ ጭቅጭቃቸው የሆነ ደስ የሚል ነገር አለው። እዩዋቸው እዩዋቸው የሚል ነገር ማለት ነው ነውና ትላንትና እንግዲህ ዳኒን ጠርታ እሷም ቤዚና ማርቲን ይዛ ያው ሽምግልና የሚል እንትና አዘጋጃጅተው ዲኮር ምናምን፣ አነስ ያለ ዲኮር ሰርተው ዳኒን እንግዲህ አስደንግጠዋለች። በነገራችን ላይ አብዛኞቹ ወንዶች አይገባቸውም። ለምሳሌ አሁን ዳኒ፣ ጽጌ ብዙ ነገር እንትን እያለች ነው፣ መንገድ እየመራች ነው። ነገር ግን አንተ አልገባህም ማለት ሽምግልና ማድረግ ወደ ቁም ነገሩ እንድትገባ እየገፋፋች ነው። አንዳንድ ወንዶች ማለት ነው በትክክል ካልነገራችኋቸው አይገባቸውም። በእርግጥ በትክክልም ተነግረው ፊት ለፊት ተነግረው ራሱ የሆነ ችላ የማለት እንትን አላቸው፣ ተፈጥሯቸው ብቻ አላቅም። አብዛኞቹ ወንዶች እንደዛ ናቸው። እና ዳኒም አሁን በጣም በተደጋጋሚ ፅጌ እንትን እያለች ነው፣ እያስጠነቀቀች እያስጠነቀቀች ነው እና አንድ ቀን የምሯን ታደርገውና እውነት ይቆጭሃል። ማለት አሁን ላይም እንደዚህ እያሳየች ያለች ማለት ነው። እስቲ ምን አይነት ስሜት ይሰማዋል፣ እንደዚህ ብሁ ቢያደርግ ምን አይነት ስሜት ይሰማዋል እያለች ይመስለኛልና፣ አሁን አንተን በጣም እየተናደድክ ነው። ፍቅረኛ ትናደዳለ ሰኮ በደህና ቀን እኮ እንደምታፈቅረህ አብራህ እንድትሆን ፈልጋለች፣ አይደለ እንዴ? ግን ደግሞ አንተ በዛን ሰዓት ችላ ነበር ያልካት፣ ምንም እንደማትፈልጋት አይነት ነበር የምታሳየው። አሁን ግን እሷ ቆርጣ የራሷ ህይወት መኖር ስትፈልግ ፍቅረኛ ስትይዝ ያስኩ ስትልህ በጣም ትናደዳለህ። በእርግጥ ጽጌም ትቀናለች። ጽጌ ግን ትክክለኛውን ተናግራለች፣ እንደምትወዱ እንደምታፈቅረው በቃ እኔ ሴት ልጅ ነኝ የሆነ አዲስ ህይወት መጀመር እፈልጋለሁ ብላ ተናግራለች። በነገራችን ላይ ሴት ልጅ ፍቅረኛ ሞች ሆነው ራሱ መቆየት የሆነ ገደብ ገደብ አለው። በቃ ማለት በቃ የምትልበት ሰዓት አለ ፍቅረኛ ምነት ማለት ነው ከዛም በኋላ ትዳሯን አግብታ ስብስብ ብላ ትዳሯን ይዛ መውለድ በቃ ቤተሰብ ማፍራት እንደዛ አይነት ነገር ነው የሚሰማት። ሴት ልይ ሁሌ እንደዚህ ፍቅረኛ ሞች ሆና የመጨቃጨቅ መንዘላዘል አትፈልግም፣ በፍጹም ማንኛውም ሴት ብትሆን ማለት ነው እና ገደብ አለው ፍቅረኛ ሞችም ሆነው ልጅነትም ቢሆን ገደብ ስላለው፣ በእርግጥ ወንዶቹ ማለት ነው ለምንድን ተቀላችሁ? በዚህ ሰዓት በተለይ ሀገራችን ላይ ባለው እንትን የሴት ልጅ የሆነ ገደብ ያለው ይመስል ሴት ልጅ ከሃያ አምስት አመት በላይ ከሰላሳ አመት በላይ በቃ ይሁን ፈላጊ እንደሌላት እንደዛ አድርገው ነው የሚያስቡት። እና ወንዶቹ ምንጊዜ ቢሆን እደርሳለሁ ብለው ስለሚያስቡት ሴቶቹ ደግሞ ማለት በማህበረሰቡ ማለት ነው ሴቶቹ ትንሽ አደግ ከሀያ ዓመት በላይ ከሆናት ሴት ልጅ አታገቢም ወይ? ስታገባ ደግሞ አትወልጅም ወይ? አንድ ስትወልድ ደግሞ አትደግሚም ወይ? በቃ እንደዚህ አይነት የሆነ የማህበረሰብ ጫና ራሱ አለባት ሴት ላይ ማለት ነው፣ በተለይ ኢትዮጵያ ላይ ማለት ነው። እና በእርግጥ በሁሉም ሀገር ይመስለኛል ይሄ ነገር። እና ወንዶች ምንም አይመስላቸውም። ሴቷ ደግሞ በዛን ሰዓት እንደዚህ አይነት ነገር መስማት አትፈልግም። የሆነ ስብስብ ማለት ነው የምፈልገው። እና ጽጌም አሁን ላይ እያሳየችው ያለችው በቃ ማለት በቃኝ፣ ከዚህ በኋላ እንደዚህ ሁሌም እንትን ማለት መጨቃጨቅ፣ መንዘላዘል አልፈልግም። በስነ ስርዓት በክብር ልክ እንደዚህ ሽምግልና ልከህ በክብር ሰርግ ሰርገህ እንድታገባት ትፈልጋለች። ጽጌ ማለት ነው ዳኒ ግን አሁንም አልገባህም እያሳየች ያለችው በእርግጥ ይሄ ትላንትና አሁን ሽምግልና ምናምን ብላ ጽግዬ ያደረገችው ሽምግልና አይደለም ጽግዬ እንታታላችሁ ጽጌ ስጀመር ስታገባ ማለት ነው በጣም በሚያምር በቃ ዲኮር ተሰርቶ ብዙ ሽምግልና ምናምን ይሄ ዝም ብሎ እራሳ ቤተሰብ ጋር ሳይሆን ይሄ የተሰራው እኮ ዝም ብሎ ቤታቸው ነው ጽጌን ዳኒን ለማስደንገጥ ነው የሚመስለኝ ምክንያቱም ዳኒ አይገባውም በቃ አሁን ላይ ግን በጣም እያናደደች ነው ማለት ነው። አሁን ምናልባት ግን ቀንቶ እቺ ልጅ እኮ እንደዚህ ይሄ ስሜት እኮ የእውነት ብታገባ እኮ ይሄ ስሜት እንዴት ነው ማለት ይችለዋለ ሆይ በቃ በጣም ነው የሚናደደው እና ይህን ነገር ሲያይ ወደ እውነተኛው ሕይወት ሊገባ ይችላል ብዬ አስባለሁ። ዳኒ ማለት ነው። እስካሁን ግን ምንም አልገባውም። ጽጌ ማናደድ፣ ማበሳጨት በቃ የሆነ ያለ ወንድ ልጅ የሆነ ሰዓት በቃ የፈለገ ሰዓት አገባለሁ ብሎ ስለሚያስብ እንጃ ግድ የሚሰጡ አይመስለኝም ለትዳር ሲጀመር፣ እኔ ለምን እንደሆነ አላውቅም፣ ወንዶች አሉ እኮ አንዳንዶች ማለት ነው። ግን ደግሞ አብዛኛዎቹ ወንዶች፣ በእርግጥ ወንዶች ምን መሰላቸው፣ ያኔ በቃ መቼም አገባለሁ ብለው ነው የሚያስቡት ይሆናል አይደለ? በራስ መተማመን አላቸው። በነገራችን ላይ በራስ መተማመን ያላት ሴትም ይሆናል ለማግባት ግድ አይሰጣትም። በቃ ማለት ራሴን አኖራለሁ ብላ ነው የምታስበው፣ መውለድ አለብኝ ብላ ታስባለች። ነገር ግን ካልሆነ በነገራችን ላይ ልጅ የእግዚአብሔር ስጦታ ነው አግብቶ መሃን መሆን አለ መሃን የሚሆን ሰው አለ እና እንደዚህ አይነት የምታስብ በራስ መተማመን ያላት ሴት ለማግባት እራሱ ግድ አይሰጣትም ለሰው በእርግጥ አንዳንድ ጊዜ የሆነ ሰው ሲጨቀጭቃችሁ የሚያስጠላ ነገር የሚያስጠላ ስሜት አለው ነገር ግን ያን ያህል ግድ አይሰጣትም በራስ መተማመን ያላት ሴት ማለት ነው ግን ደግሞ አብዛኞቹ በቃ ማግባት ይፈልጋሉ መውለድ በእርግጥ ደስ ይላል እኮ ማግባት፣ መውለድ፣ ቤተሰብ ማፍራት በጣም ነው ደስ የሚለው። ነገር ግን አብዛኞቹ ወንዶች ፍላጎት የላቸውም። ከዛ አብራችሁ ካደጋችሁት ጋር ለማግባት ለመዳር ትትፈልጉ፣ ደግሞ ያ ወንድ ገና ነኝ እኔ ገና ልጅ ነኝ ብሎ ያስባል። እና ሴቶች ማለት ነው ሴቶች እየታ ካገባችሁ? ማንኛችሁም ከ20 ዓመት እስከ 30 ዓመት ያላችሁ ልጅ ማለት ነው። ከ35 ዓመት በላይ ያለ ወንድ ነው ማግባት ያለባችሁ። ምክንያቱም በሀብት ይበለጽጋል። ከእናንተ በእድሜ በለጥ ያለ ከሆነ በአስተሳሰብ በቃ አይደለ፣ እኛ ሴቶች ቶሎ ነው የምንበስለው። ወንዶች ግን አይበስሉም መቼም። እና ከድሮ ፍቅረኛቸው ጋር ከልጅነት ፍቅረኛቸው ጋር ከአብሮ አደጋቸው ጋር የተጋቡ ልጆች በጣም እድለኛ ናቸው ብዬ ነው የማስበው። ምክንያቱም ከሚወዱት ከሚያፈቅዱት ጋር ከኩያቸው ጋር መጋባት በጣም ነው ደስ የሚለው። ነገር ግን አብዛሀኞቹ ደግሞ ከኩዮቻቸው ጋር ተፋቅረው ተዋደው ይኖሩ ይኖሩ እና ወንዱ ገና ነኝ እኔ ለትዳር አልደረስኩም ይላል። ሴቷ ትዳር ለማግባት በደረሰችበት ሰዓት ወንዱ ደግሞ ገና ነኝ ይላል። በዛን ሰዓት ሴቷ እድሜዋ እየተላለፈ እየተላለፈ ይሄድና ወንዱ ደግሞ በዛን ሰዓት ምን ያደርጋል? እሱ ገንዘብ ያገኘ ድረስ ሴቷ ሳታገባ ስትቀር ወንዱ ትንሿን ይሆናለ፣ በእድሜ አነስ ያለችዋን ነው የሚፈልገው። በተለይ ኢትዮጵያ ላይ አብዛኞቹ ወንዶች እንደዚህ ነው የሚፈልጉት። ያቺ ይዛችን ልጅ እድሜ ቅርጥፍ አድርጎ በልቶ ከዛም በኋላ ደግሞ ሌላ የሌላ ሕፃን ልጅ ነው የሚፈልገው። ና ፅጌማ ሁን ላይ ቀልጠፍ። በቃ ጀግና የእውነት ዳኒ በቃ ወደ ቁም ነገር ካልገባ የራሱ ጉዳይ። አንቺ የራስሽን ሕይወት አግብተሽ መውለድ አለብሽ። ለምሳሌ እኔ እንኳን ካወኳችሁ በጣም ቆይሁ። ጽጌና ዳኒ በቃ አሁን ላይ መጋቢያቸው ነው። ጽጌ ማግቢያዋ ነው። ዳኒ ገና ወጣጤ ሊሆን ይችላል። በእርግጥ እኔ እንጃ፣ እንደ ዳኒ አይነቱን ራሱ ጽጌ አግብታ ተቃጥላ ነው እንጂ የምትኖረው። የእውነት ዳኒ አቃጥሎ የሚደፋት ማለት ነው፣ ምናልባት ትዳር ውስጥ ሲገባ ካልተስተካከለ። ለማንኛውም ዳኒ ሻዬ ተጠንቀቅ፣ ተጠንቀቅ። ጽጌ በጣም እያስጠነቀቀች ነው፣ በተደጋጋሚ እየነገረች ነው እንዲገባህ እያደረገች ነው። ከገባህ በጣም ቀላል ነው። ይሄ ሊገባህ የሚችል ነገር ነው። የሚገባህ አይነት ሰው ከሆንክ ማለት ነው። እና ሽምግልና ሽማግሌ ልከህ በቃ በስነ ስርዓት በክብር አግብተህ እየወለዳችሁ አብራችሁ ሁለታችሁም ጠንካራና ጎበዝ ልጆች ናችሁ። አግብታችሁ እኮ ህይወትን እየኖራችሁ እኮ አብራችሁ ማድረግ ትችላላችሁ። በነገራችን ላይ መጀመሪያ ሀብት ግዴታ አይደለም። አብሮ ሰርቶ መለወጥ አለ። የእውነት ፍቅር ካለ የእውነት መዋደድ ካለ ከተጋቡ በኋላ ራሱ አንድ ላይ መስራት ይቻላል። አሉ እንጂ እዛ ሰፈር ወይ ያልተጋቡ ወይ በፍቅር ያልኖሩ እንደ እውነት እኔ ግራ ክፐት ያደረጉ ይነሱ ልጁ ማለት ነውና፣ እንደ እነሱ አይነት ግን ብሽቅጥቅጥ ያለ ህይወት እንዳትኖሩ በፈጣሪ ከተጋባችሁ በኋላ ጽጌና ዳኔ እንደ ሮታና እንደ አብርሽ ረብስማ እንዳትኖሩ። እንደዚህ አይነት ህይወት አግብታችሁ እንደዚህ አይነት ህይወት ከመኖር ባታገቡ ይሻላችኋል ማንኛችሁ ማለት ነው እና ቤተሰብ ይሄን ነበረ መናገር የምፈልገው ሰላማችሁ ብዙት ይበል ሰላም ለሀገራችን ባይ ዋይ